ቤተሰቦቼን አጥቼበታለሁ። ጓደኞቼን አጥቼበታለሁ። አብረ አደጎችን አጥቼበታለሁ። ጎረ ቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልልኝ። መግቢያዬ ላይ እንደሰማችሁት ኡስታዝ ዋሂድ ወደ እስልምና ከመጣ በኋላ ብዙ ፈተናዎች እንዳጋጠሙት ይነገራል። ሌሎችም እህትና ወንድሞቻችን ወደ ተፈጥሯዊ እምነታቸው ወደ እስልምና ሻሃዳቸውን እየያዙ ገብተዋል። በጣም ደስ የሚል ነው። ከዚህ በላይ የሚያስደስት ነገር የለም። ሌሎች ቪዲዮዎችን እንደዚሁም እፎይ እስልምና ላይ ምን አይነት ጥላቻ እንዳደረበት ከምን ተነስቶ እንደሆነ በፊት ሙስሊሞቹን ሲያወድስ የነ የከበረ ሰው አሁን በምክንያት እንደዚህ ስድብ ላይ እንደደረሰ ግልጽ የሚደረግበት ቪዲዮ አለ። እሱንም ትከታተላላችሁ። ሌሎችም በርካታ ኡስታዞች የገጠማቸውን ነገሮች የሚናገሩበት አለ። ላይክና ሼር እያደረጋችሁ ቪዲዮውን ተከታተሉ። በቀጥታ ወደ ቪዲዮ ቤተሰማችሁት ነው ንግግሩ ትንሽ ልብ ያደማል፣ ውስጥ ይነካል። ያው ሀቅ ሲያዝ እሳት እንደመጨበጥ የሚሆንበት ዘመን ላይ ነው ያለ ነው። ብዙ ችግሮች እየተፈጠሩበት ነው። ቤተሰብ ማጣት፣ ጓደኛ፣ ቤተሰብ ከማህበራዊ ኑሮ ከብዙ ነገሮች ችግር ይፈጥራል። አላኩ ሊህል ዋናው አላማው ጀነት ነው እና መስዋዕትነት መክፈል ያስፈልጋል። ኡስታዝ ዋሂድ እንደምታውቁት በጣም በብዙ ጥላቻ የታጠረ ሰው፣ ብዙ ጭቅጭቅ፣ ብዙ ንትርክ፣ እስልምና ሲሰድብ ብዙ ነገር ሲያደርግ የነበረ ሰው ነው። በራሱ ከአንደበቱ ትሰሙታላችሁ። ቀጣይ ስለሱ የተናገረውን ከአንደበቱ ሰምተን እንምጣ። የቀስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረ ድራሽ ከኢትዮጵያ ምድር ድራሽ አባቱ እናጠፋለን ብለን ነበር የተነሳ ነው የነበሩ ማለት ነው። እና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ፣ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮርጆ ነው ምናም ብዬ አላምንም አለ። ለምን እንደዛ አልክ ምናምን ስለው፣ አይ በቃ የሆነ ነገርም አለው ይሄ ነገር፣ እንዴት እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው የሆነ ነገር ወርዶለታል ከፈጣሪ የሚሆን አይሆን ያላቅም ግን ኮርጇል የሚል ነገር አይደለም። የሆነ ከበር ከሆነ ነገር አዳጋ የለቃቀመው ነገር ቢሆን እንደዚህ እንደዚህ ጠንካራ ነገር ነው የተፈጠረና አለ። በዘመናት መካከል እስልምናን ለማጥፋት ከውስጥን የመናፍቃን ስራ ከውጭም የኩፋሮች ሥራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላቃል በሱረት ፉሲላት በራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስኪ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ። ሊዋጉት የመጣው የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። ባላ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፎሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰው ልጆችን ልብ መማረክ የሚችል ነው ማርቆ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አደለም። አሁን ለእናንተ የተገረማችሁት ኢንሻላህ እውነት አንድ ሰው ውስጡና ውጪ አንድ አይነት አደለም። እኔ ውስጤና ውጪ አንድ አይነት አልነበረ። እስልምናን እሰድባለው፣ እቃወማለው፣ ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወኩኝ ነው። ሳጠፋ የነበረው መጨረሻ ላይ ውጭና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይህ ልጅም ተመሳሳይ ነገር ነው እየተናገረ ያለው ኢንሻላህ የሆነ ሰው ቀን ከሌሊት የሚሳለፍ ሰው የነበረ ሰው አታውቁትም። ልቡ ውስጡ ምን እንዳለ አታውቁም። ውስጡና ውጪው አንድ አይነት ሆነው ሳይቀር ሲቀር አላህ የውስጥን ነው የሚመለከተው የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ፣ ላላህ ስጡ። በቃ አላህ ሂዳያ ይስጠው ብላችሁ ተዉት። ተሳዳቢ ሆነ ኢንሻላህ ይሄ ነው ያለው ነገር ማለት በጣም ተሰርተዋል። ሙናፊቃኖች በውስጥ ተሰርተዋል እኛ ጋር ለሙስሊም ተመሳስለው ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል። ለማጥፋት ኦሪንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት መካከለኛው ጥንተ ነገር አጥኔዎች የሚባሉት ጭራሽ እየተማረኩበት ነው ሄዱት ሚሽነሪዎች ብዙ ቦሆን ሞክረዋል። መካከለኛው ዘመን ተሞክሯል ሲያያቀታቸው ክሩሴድ ዋር፣ የመስቀል ጦርነት ብለው አውጀውብን ነበር የሆነሳለ እስልምና ከምድረ ገጽ መጥፋት አለበት ብለው ዘጠኝ ጊዜ ጦርነት አድርጓል። ተሸንፈዋል። ይህን ሰው እንግዲህ እንደምትሰሙት ነው። ይህ ሰው ማለት እጅግ በጣም ከባድ ሰው ነው። ብዙ ቋንቋዎችን ያውቃል። ስለ ክርስትና እምነት በደንብ ጠልቆ የሚያውቅ ሰው ነው። አገላለጿ አንደበቱ ራሱ መረዳት ይቻላል። አልሐምዱሊላህ፣ አሁን ወደ እስልምና ዙሮ እስልምናን እየከደመ ይገኛል። ግን አላማው መጀመሪያ ላይ እስልምናን ከኢትዮጵያ ምድር ጠራርጎ ማስለቀቅ ነበር። ወላሂ በጣም ያሳዝናል። ግን አላህ ስብሃነታላ ይህንን ዲን የበላይ እንደሚያደርገው ቃል ስለገባለት የራሱዎቹን የዲኑን ጠላቶች የዲን ሀዳሞች አድርጎ አሁን ላይ ደግሞ እየሰራ ያለው ስራ በጣም የሚገርም ስራ ነው። ቀጣይ ከአንድ ቪዲዮ በኋላ ስለሱ ድጋሚ በድምፅ መጣለሁኝ። አሁን ላይ ግን እፎይ ሙስሊሞች ላይ ጥላቻ እንድል ሊያድርበት ቻለ። ስለ ሙስሊሞች ጥሩ ነገር ሲናገር ነበር የምናውቀው፣ ጥሩ ነገር ሲሰብክ ነበር የምናውቀው። እንደ ጥላቻ ዙሮ ሙስሊሞችን ሲሳደብ፣ ሙስሊሞችን ሲያንቋሽሽ የነበረበት ሁኔታ ከምን የተነሳ ነው የሚለውን አንድ እህታችን ሚስጥሩን የምታቅ በደንብ ማብራሪያ ሰጥታበታለች። እሱን እንከታተል። ከሙስሊም ወንዶች እንደሚማረኩ፣ የሙስሊም ወንዶች ሴት መንከባከብ እንደሚችሉ፣ አራት አግባ፣ ስድስት አግባብ፣ ዘጠኝ አግባብ ማኔጅ ማድረግ እንደሚችል ጋይድ ማድረግ እንደሚችል፣ ልጆች ቢሆን ልጆቹን እንደማይክድ የሙስሊም ወንድ እንደሚንከባከብ ስለሚያቅ የክርስቲያን ሴቶች በሙስሊም ወንድ እንደሚሳቡ ስለሚያቅ ደሞ ነው የሚፈለው። ሀቅ ነው የምነግራችሁ ማለት ነው። ስለዚህ በጣም የሚፈራው ነገር፣ በየጊዜው የሚያወራው ነገር የፎይ ሰማነ ፐርቻንደ ቶፒኩ እስልምና ሴት አይሻ፣ የእስልምና ትዳር፣ የእስልምና ሴት፣ በእስልምና ሴቶች፣ በእስልምና ትዳር፣ በእስልምና ወጣት እያለ ነው የሚያወራው። ንጽጽ ስትሉት በክርስትና እና በስለ ሴቶች እናወራ ይላል። ያንን የሚያወራው ክርስቲያን የሆኑ ሴቶች ሙስሊም የመሆን ፍላጎታቸው ከውስጣቸው እንዲወጣ እና በሙስሊም ወንድ ሞክ እንደሚደረጉ አቢዝ እንደሚደረጉ በፍጹም ከሙስሊም ጋር መገናኘት እንደሌለባቸው እንዲገቡ እንዲገባቸው እሱ ያን የሚያደርገው የሚገርማችሁ ነገር ማለት ነው። ያንንም እያደረገ አሁንም ሴቶቹ እየሰላመ ሰ ነርቡ ነው የሚናከው። እጭ ብሎ ነው የሚጀምረው። የሚገርማችሁ ነገር ስለ ክርስቲያን ሴት ሲወራ ቀሽም ናቸው ይላል በሌላ ቦ ቋንቋ ደግሞ የሚገርማችሁ የኦርቶዶክስ ወንዶች ሰማኒያ ፐርሰንት ፕሮቴስታንት የመሆን እድል ያላቸው ሙስሊም አይሆኑ። ስለዚህ የትንፍጩ የትንፍጩ ፓንኬኩን ጋግረሻ ምጪ ነውና ታሪኩ። ከዚህ በፊት እንደነገርኳችሁ ነው፣ ቀጠናው ተከፋፍሏል፣ ብትንትን ነው ያለው። ይህንን የተበታተነ ቫይቭ ለመሰብሰብ ነው አኬ እየሰራ ያለው። ስለዚህ እፎይ፣ ራሱን የቻለ የክርስቲያን ህብረት ዶሚኔሽን ውስጥ የለም፣ ብዙ ማያሳስበው ቢጠፋም ባይኖርም ግን ድካሙን መና የሚያስቀሩበት የክርስቲያን ሴቶች እንደሆኑ በደንብ ያውቃል። በደንብ ነው የሚያውቀው። ስለዚህ ንጽጽር ላይ ብትሰሩ፣ ብታጎበድዱ፣ ጥፍር ቀለም ባትቀቡ ለእፎይ አይ ዶን ኬር ለውጥ አያመጣም። እፎይ የፈለገ ቢለፋ የክርስቲያን ሴቶች ከክርስቲያን ወንድ የሙስሊም ወንድ እንደሚመርጡ ያውቃል። ሶ በሌላ ሎጅክ ሙስሊም ሆኑ ማለት ወይም ደግሞ ከሙስሊም ሴት ተጋቡ ማለት ልጆቻቸው ሙስሊም ይሆናሉ ብሎ ያምናል። የሱ ምነት ነው መነገራችሁ አንድ ሴት ሰለምቴ ሆና ክርስቲያኖ እንዳግብታ ታሰልመዋለች ብሎ ያምናል። እና አስትራስ የሆንባቸው ፓርት ይሄ ስለሆነ እፉ አሁን ከወንዶቹ ጋር ማያወራም። ለምን ወንዶቹን የገደል ማሚቱን ያደረጋቸው እሱ የሚያወራው እየዞሩ እንዲደግሙን ያደረጋቸው ሴቶቹ ደግሞ በፍጹም ከሙስሊም ወንድ ጋር ምንም አይነት ግንኙነት እንዳይኖራቸው የመስለም ፍላጎት እንዳይኖራቸው ፍላጎታቸውን የሚያጠፋ ነገር ነው እየሰራ ያለው። ያም ሆኖ ግን ያም ሆኖ ግን ሁሱ እንዳለው እናንተ ተሳደቡ እኛ እናሰልማለን ነው ያንን ደግሞ በተግባር ያደረጉት በየክልል ከተማ ዳዕዋ እያደረጉ አዳማ ብትሄዱ፣ ሻሸመኔ ብትሄዱ፣ ወልቂጤ ብትሄዱ፣ የፈለጋችሁበት ጅማ ብትሄዱ እስልምና ዳዕዋ እየተደረገ ነው። ስትሬስ ይለቅባችኋል። ይሄ ምክንያቱም ሰው የሚፈራው ነገር ነው የሚያሳስበው። እዛ ሜዳ ላይ ያሉ ወይም ደግሞ መሬት ላይ ያሉ ሴቶችና ወንዶች ኦርቶዶክስ ክርስቲያኖች ሶሻል ሚዲያ ያለዋለውን የፖለቲካ ቀመራ አያውቁ አንብበህ አሳምነህ ካሳመንካችሁ ይቀበላሉ ይሰልማሉ። ይህንን በደንብ ያውቃል። ስለዚህ እየተበሳጩ ቤታቸውን ከፍተው አስቡት፣ ላይፍ ላይ ከፍታችሁ ሙስሊሞች ደአዋ የሚያደርጉበትን በቀን በቀን እየተከታተላችሁ ሪፖርት ማቅረብ ዛሬ እዚህ ከተማ ነገ እዚህ ከተማ ተነጎዳ እዚህ ከተማ ሄዱ። ሙስሊሞች እኮ የአምስት ዓመት ታርጌታቸው በአገሪቷ ሙሉ ደአዋ ማድረግ ነው። ጦርነቱ ሲቆም ደብረ ብርሃንና ጎጃም ጎንደርም፣ ወሎም ይሄዳሉ። የወሎ ክርስቲያኖችን የወሎ ሙስሊሞች እያጠመዱ ነው። በጣናቸው እጣን እያጨሱ ነው። መርሃባ እያሉ ነው። ለጥምቀት ታቦት እያስገቡ ነው። ሰለምት የሚያደርጓቸው የሚል ስብሰባ አስተማርት ደርሰዋል። እኔ ደስ የሚለኝ አንድ ልክ ላልሆነ ሃይማኖት፣ ለእናንተ እስልምና ቁርአን ሰውን የጻፈው የሰው ሃይማኖት ነው ካላችሁ፣ ለምንድነው እንቅልፋታችሁ በቀን በቀን በቀን በቀን ሪፖርት የምታደርጉት?